እንደምን አላችሁ። በዛሬው ትምህርታችን ደግሞ የምንመለከተው በግእዝ ቋንቋ ዕጽዋትንና ፍራፍሬዎችን ምን ብለን ነው የምንጠራቸው የሚለውን እናያለን። እስከ መጨረሻው አብራችሁን በመቆየት ዕጽዋት፣ ፍራፍሬዎች በግእዝ ምን ተብለው እንደሚጠሩ እንመለከታለን ማለት ነው። የመጀመሪያ ቁልህ ይላል ሲነበብ፣ ጠቅለል አድርገን የምናነበው ቁልህ ማለት ግራዋ ማለት ነው። ሁለተኛ ደግሞ ኩርህ ይላል። አሁን እርም ተጠቅልሎ ነው የሚነበበው። ኩርህ ኩርህ ማለት ምን ማለት ነው? ግንድ ማለት ነው። ቀጥሎ ደግሞ ያለው ሰግላ ይላል። አሁንም ግት ጠቅልላለች ስትነበብ ሰግላ። ሰግላ ማለት ሾላ ማለት ነው። ቀጣይ ደግሞ የምናገኘው እሄል ይላል እሄል ማለት ደግሞ ይሄኛውም ላልቶ የሚነበብ ነው። የተምር ዛፍ ማለት ነው። ቀጣይ የምናገኘው ኮል ይላል። ኮል ማለት እንኮይ ወይም ሎሚ ማለት ነው። እንኮይ ወይም ሎሚ ተብሎ ይፈታል። በቀጣይ ደግሞ የምንመለከተው ዋስማ ይላል። ዋስማ ማለት ደግሞ ምን ማለት ነው? እሾህ ወይም አሜከላ ብለን የምንጠራው ማለት ነው። እሾህ ወይም አሜከላ ተብሎ ይጠራል። ቀጣይ ላይ የምናገኘው ደግሞ አበሜ፣ አበሜ ማለት ቀበርቾ ማለት ነው። አበሜ ቀበርቾ ተብሎ ይፈታል። ቀጣይ ላይ ያለው ቁጥጥሜ፣ ሁለተኛዋ ጥ አጥ ተጠቅላ ትነበባለች ማለት ነው። ቁጥጥሜ ይላል። ማነው ነው፣ ኩጥጥሜ ማለት ኩጥጥሜ ማለት ጥጥ ማለት ነው። ቀጣይ ደግሞ ያለው ቡጥም ይላል። አሁንም ጥን ጠቅለን ነው የምናነባት። ቡጥም ማለት ግራር ማለት ነው። ቀጣይ ደግሞ የምናገኘው ኦም ይላል። ኦም ማለት ዛፍ ማለት ነው። ቀጥሎ ያለው ደግሞ ከርም ይላል። ከርም ይላል፣ መሀል ላይ ያለውን ጠቅልለን ነው የምናነበው። ከርም ማለት የወይን እንጨት ወይም ራሱ ወይን ተብሎ ይጠራል ማለት ነው። ቀጥሎ የምንመለከተው ተቢሳ ይላል። ተቢሳ ማለት ይህኛውም ሳይነሳ ላልቶ ነው የሚነበበው። ተቢሳ ሸንበቆ ማለት ነው። ቀጣይ ደግሞ የምናገኘው ሰንድሮስ ይላል። ይሄ ተነስቶ የሚነበብ ነው፣ ወይም በተነሽ ንባብ ነው። ማ ነው፣ ሰያፍ ንባብ ነው። ተሰይፎ የሚነበብ ነው፣ መጨረሻው ሳድስ ስለሆነ ማለት ነው። ሰንድሮስ ሲል ሙጫ ወይም እጣን ማለት ነው። ቀጣይ የምናገኘው ደግሞ ሴሎንዲስ ይሄኛውም ሰያፍ ንባብ ነው፣ አንስተን ነው የምናነበው። ሴሎንዲስ ይሄ ማለት የሰንደል እንጨት ማለት ነው። ቀጣይ የምናገኘው ደግሞ ቁልቋስ ይላል። ቁልቋስ ይሄ ሳይነሳ ነው የሚነበበው፣ ተጣይ ነው ማለት ነው። ቁልቋስ ምን ማለት ነው? የተወሰነ ይቀራረባል ቁልቋል ለማለት ነው። ቀጣይ ደግሞ የምንመለከተው ቄድሮስ ይላል። ይሄኛው ደግሞ ሰያፍ ንባብ ነው፣ ከፍ ባለ ድምጽ የሚነበብ ነው ማለት ነው። ቄድሮስ ሲል ዋንዛ፣ ዝግባ ወይም ጽድ ይላል ማለት ነው። ቀጥሎ ደግሞ የምንመለከተው ባህር ውስ ይላል። ባህር ውስ ማለት የኛው ሳይነሳ ነው የሚነበበው። ባህር ውስ መቃ ወይም ሸንበቆ ተብሎ ይነበባል። ቀጥሎ ደግሞ የምንመለከተው ኤልያስ ኤልያስ፣ ብዙ ጊዜ ይህንን በሰው ስም ነው የምናውቀው። እንደገና ደግሞ የዕጽዋት ስም ተብሎ ይጠራል ነው። ኤልያስ ማለት ያው ሰያፍ ንባብ ነው ዘይት ወይም ወይራ ማለት ነው። ቀጥሎ ደግሞ ያለው ጳጦስ ይላል። ይሄም ሰያፍ ንባብ ነው። ጳጦስ ማለት ቁጥቋጦ ማለት ነው። ቁጥቋጦ ማለት ነው። ቀጣይ ላይ ደግሞ የምንመለከተው ድርስ ይላል። ድርስ ማለት ደግሞ ይሄኛው ሳይነሳ ተጥሎ ነው የሚነበበው ወይም ተጣይ ነው። ድርስ ማለት ወይራ ማለት ነው። ቀጣይ ላይ ያለው ፊልጶስ ይሄ ሰያፍ ነው፣ ወይም ከፍ ባለ ድምፅ የሚነበብ ነው። ፊልጶስ ማለት ዘንባባ ማለት ነው። ቀጥለው ደግሞ ይላል፣ ሲጥጥራ ይላል። ሲጥጥራ ማለት ምን ማለት ነው? ቡና ማለት ነው። ሲጥጥራ ማለት ቡና ማለት ነው። ይሄ ወዳቂ ንባብ ነው። ቀጥ ላይ ቀጥሎ ደግሞ ያለው ፐፒራ ይላል። ፐፒራ መሀል ላይ ያለችው ፒ ጠብቃ ነው። እንዶድ ማለት ነው። ቀጣይ በሌላ እንገናኛለን ማለት ነው። ሰብስክራይብ በማድረግ ቻናሉን እንደግ። ሰላም